ያለችው ሀገር ነው የአፎ፣ ለምታም ተሳስታም ከሆነ ያንንም ማህበረሰብ ወታ ቪዲዮ ሰርታ ይቅርታ ማለት ትልቅነት ነው። ከዚህ በፊት እኮ የሆነ ስህተት ሰርታ ይቅርታ ብላለች ወጣ፣ በይቅርታ ታልፏል። ሁለተኛ ብትደግመው እንደዚህ አይነት ስህተት ወደሚኬድበት ይኬዳል። ያው ካላትም እሺ፣ እኔ ላውራ፣ ደሞ እኔ ላውራ፣ ይቅርታ። ይቅርታ ማድረግ እኮ ጥሩ ነገር ነው። ግን እኔ የውልሽ አሁን የህግ ባለሙያ ነኝ። ወደ ሀያ አንድ አካውንት ነው ያለኝ፣ እየተከታተልኩ ነው። እዛም ያወራችሁን ነገር ሰምቻለሁ። ምን አለች? ይሄ እኮ በቃ ቫይራል እንዲወጣ ነው። ይሄ ላይቭ ቪዲዮ ነው ምን ችግር አለው አታካብዱ ነው ያለችው እዛኛው ቪዲዮ ላይ። ከዛ ደግሞ እዚኛው እሷ ጉጪ ስትሰራት ነው ያከበረቻት፣ ምክንያቱም አፏ ምን ያህል ልቅ እንደሆነ ታውቀዋለች። ስለዚህ ልክ እሷ ስትጠራት አከበረቻት። እዛ ግን ጠራርጋ ምን ታካብዳላችሁ ምናምን ብላ ነው የወጣችው። በቤቷ ግን ስትጠራት ግን አዎ ምናምን ብላ እንትን አለቻት። ለምን መሰለሽ? ለባለጌ ሰው ባለጌ ያስፈልጋል። አሁን እቺ እኮ ገና እኮ አስተዳደሩ እኮ ይከሳታል። ሬዲዮ አስተዳደሩ ይጠይቃታል። ቆይ ቤታ አስጨርሽኝ፣ አስጨርስኩሽ አይደለ? ጥቅሙ ምንድ ነው ነው ያወራው። ሳልጨርስ ከአፌ እኮ ነው የተቀበልከኝ እኮ። ሰውዶ እንግዳችን ናት። ቤታዬ ያውሪ አውሪ አውሪ። እኔ እኮ ችግር የለውም እኮ፣ በሐሳብ እኮ እንስማማለን። ምንም ማለት አይደለም። አንተ እኮ ከቅድም ጀምሮ ፀጥ ብለን እያዳመጥን ነበር። ግን አሁን ጉቺ ስለሰደበቻት እኔ ጃኒን ስለሰደብኩ መሰዳደቡ ምን ይጠቅማል? ስህተት አጥፍታ ከሆነ ይቅርታ፣ ልጅ ናት፣ ገብቷል። አንዳንዴ ጌም ላይ ስትሆን ምናምን የሆነ አፍ ነገር ይመጣል። በቃ ስህተት ከሰራች ይቅርታ ትጠይቃለች። ሁለተኛ ከደገመች ነው በሚኬድ መንገድ ትሄዳለች። ከዛ በተረፈ ግን እኔ ጃኒ ወጥቼ ስለሰደብኳትኝ በስድብ የሚለወጥ ነገር የለም። ነው ወይ ጉቺ ወጣ ስለሰደብቻት ወይ አንተ ስለሰደብካት የሚለወጥ የለም። በስድብ ማንንም መለወጥ አትችልም ነው የምልህ። የባሰ ነገሩ ተባብሶ ደግሞ የእሷ ደጋፊ ደግሞ ሞር ድሬዷን እንዲሰድቡ ብዙ እንዲያቋሸሹ ነው የሚደረገው። ከዛ ሁሉ ግን ሶሪ ብላ ማለፍ ይሻላለሁ። እንደኔ ነው ያልኩ። አንተ ግን ትክክል አይደለም። እንግዲህ የህግ ምው ጠበቃ ነኝ ምናም በራ ይችላል እንደ ቤታ ፐርሰናል ነገር ላይ እኛ ሁሉ አንገባም። ገባሻ? የግል ጉዳይ ላይ ገብተን አናውቅም። እናንተ ድሬዳዋ እኔ ማን ነኝ? የድሬዳዋ ልጅ ቪዲዮን ሳይ ላይክ አድርገንም አልፈው አንቺንም ጉችንም ፎሎ ያረኳቸው በድሬዳዋ ልጅ ነው። ፐርሰናል ጋር ስትጣሉ እናያቸዋለን። ብዙ ቦታ ላይ እርስ በርስ የቲክታክ ማህበረሰብ ሲጀመር ወራጅ ውሃ ነው። አንቺ ስቲ ልክ ነሽ እሱ ሲልክ ነው የሚለው። መልሱ አንቺ በድሬዳዋ የተነሳ ተናግሬ ሌሎች ድሬዳዋን ይሰድባሉ የሚል ነገር ሊኖርም አይችልም። የወረደ ሰው ብቻ ነው ድሬዳዋን የተናገረው፣ እስከ ዛሬ የተሳደበም የለም። ድሬዳዋ በጫት ምክንያት ከተባለ ኖርማሊ ይባላል፣ ድሬዳዋ ጫት ይባላል። ከቡና ቀጥሎ ግን ፎሬን ክረንሲ የሚያስገባው አገሪቷ ላይ ጫት ነው፣ የምንኮራበት ነው። እኛ ስ ብንቅም እኮ በራብሳ ተቃባብሎ ነው እንጂ የምንቀመው እኮ ለመሸጎር አይደለም ጫት የምንቀመው፣ በጫት ሊሰደብም አንችልም። እና እዚህ ጋር አሁን ቤታ ነጉቺ መናገር አለባችሁ ብለን የምንለው እንደ አገር ነው እንጂ እንደ ፐርሰናል አይደለም። ቤታ ወጥቼ ብትናገሪ እንደ አገር፣ እንደ ድሬ ልጅ ነው ወጥቼ የምትናገሪ መላ ኢትዮጵያ ሕዝብ ይደግፍሻል እንጂ ማንም የእሷ ደጋፊ አንቺ ሊሳደብም አይችልም፣ አይችልም። መብት የላቸውም። እኛ መልሳለን። አዛሳ ነገር ለምን ሸገር ላይ እየኖርኩ ነው ያለሁት ለድሬዳዋ ልጅ ያላቸውን አመለካከት ቦታ አውቀዋለሁ። የትም ቦታ ቢሆን ደግሞ ቀዳሚ ደግሞ እኛ እንድሬዳዋ ልጆች

እንደ ድሬዳዋ ልጅ እንዳደጋችሁት እንድትወለዳችሁት የራሳችን ሀሳብ ትገልጻላችሁ ብዬ ብት ችግር የለውም። አሁን ሰወዶ የተናገረው እኔና ጉጂ ተሳዳቢ አይደለንም። ተሳዳቢ አይደለም ስለች የመጣብንን ሰው በምንመክተው ትመክቻለች፣ ትመልሻለች። ከዛ በተረፈ ግን ቤታና ጉጂ ተሳዳቢ ናቸው ብለ እኔ መጠበቅ የለብንም። አንተም የድሬዳዋ ልጅ መናገር ያለብን ተናገር። እኔ ግን እንደ ራሴ ግን አሁን አንቺ ጃኒን ስለሰደብናት ጃኒን ፎቶዋን ስለተዘቀዘቀ ጥቅሙ ምንድን ነው? ሞር ድሬዳዋ የሚሰደበው እኔ እንደማስበው ነው የምልሽ። አሁን እሷ ብዙ ደጋፊዎች አላት አለ በዚህም በኩል ደግሞ ብዙ የድሬዳዋ ልጆች አሉ። ከዛ ምን ይሆናል መሰለሽ እሷን አሁን ስትሰድቢያ ቢያ ፎቶን ስዘቀጽቂ ደግሞ የድሬዳዋ ልጅ ያልሆነ ደግሞ እሷ ለመደገፍ እንዴት እሷ ስላለች ነው እንዲህ ብለው፣ ሞር ድሬዳዋ እየተሰደበ ነው እንጂ የሚመጣው ከፍ አይልም። ግን እንደ እድሜዋም አይተሽ እንደ ሶሻል ሚዲያውም ነገር አይተሽ አንዳንዴ ላይቭ ላይ ስትሆኝ የምታወሪውን አታውቂም። ኤዲት አታረጊው ምን አትይም። ከአፍሽ ያመልጥሻል። የአፍ ስህተት ይኖራል በቃ ላይክ እንደ እድሜዋ አይተሽ ወታ ቪዲዮ ሰርታ ሶሪ ብትል ይሄን ያክል እንትን አይልም። ነው ቤታዬ፣ ምንም አባቷ አታመጣም። አንዴ ማሌላውራ ቤት ይንም መሰለሽ። ማንም ደጋፊ ይኑራት ምንም ይኑራት ታዋቂም ትሁን አንድን ትልቅ ከተማ የፍቅርን አገርን ምስራቅን ነው የተሳደበች። ብዙ ፎሎርስ ደግሞ ያላት ወደ ምስራቅ ነው። ስለዚህ እሷ እነሱን ተሳደበች እኮ ማለት እራሷ ላይ ደጋፊ የሚመጣ ምን፣ የእኛዎቹ ይበልጣሉ። ምንም አታመጣም። የመልስ መታለው እሷም የእሷ ደጋፊዎች ቢነሱ እኛም አለን ችግር የለም እንደ ሀገር ጉዳይ ነው እንደ ሀገር ጉዳይ ነው እኛ እዩት ያልናችሁ እንጂ በስድባ ተጣሏት ሳይሆን ውዴ አንቺም ማንች ጉቺም እንደ ሀገር ጉዳይ እንዳደጋችሁ እንድትውል እንደውም ተወልዳችሁበታል አይደል ኤኒዌ እኛ እኔ አድጌበታለሁ ግን እናንተ ደግሞ የትውልድ ሀገራችሁ ነው ለምን ሆይ ሌሎቹ ስለምንድንነው እነኚህ ለሀገራቸውስ እንዲህ ያልሆኑ መባሉ አይቀርም። ስደቧት እኮ አይደለም ቢያንስ የሆነ አይምሯዋን የሚነካት ሁለተኛ እንዳትደግም መናገር ነው በቃ ስደት ስለሆነ ነው። ልሸድሁን ሀ አንድ አካውንት ነው ያለኝ የተከታተልኳት ነው። እናንተ ሁ የምፈልገው እንድታስተምሯት ነው እንድታስተምሯት ነው። ይሄ ነገር በዓለም ሕዝብ የተወገዘ ነው። የድሬዋሽቲ ስጠይቃ ስጠይቅ ለምን ጠይክኝ ብለት አለቅሳለች። ዝም ብላ ነው የምሰጠው ማለት ይሄ የአዲስ አበባ ልጆችም ራሱ ያወግዟት ነው በሌላ ሪዝን ነው የወሰደችው። አንዴ የአዲስ አበባ ልጆችም የከድሬዳዋ ልጆች ጋር ነው። የአለም ህዝቡላ ነው የሚወዳን የድሬዳዋ ልጆችን። እቺ ደግሞ በባለጌ አፏ የነገሰችን ሴት ዛሬ ላይ ጉቺም፣ እኔ እንደዛ ነው የምላት። ጉቺ በትምህርትም በምንም ዝግጅት ስለማውቃት ነው የዛችንም ባግራውንድ አውቀዋለሁ። የጉቺ ባግራውንድ ከዛችኛው ባግራውንድ አስር እጅ የተሻለ ነው። ግን ምንድን ነው አሁን ላይ ግን ጊፍት መሰብሰቢያ እና ፎሎወር ማብዣ እየተደረገ እዛ ጋ የተሰዳደበ በትልቅ አሁን ድሬዷ እኮ በትልቅ ሰላም ላይ ነች። ለምንድን ነው የድሬዷን ቱሪዝም ለማበላሸት ሆን ብላ ድሬዷ ሰው እንዳይመጣ? ፖለቲካም እኮ ማድረግ እንችላለን፣ ብዙ ነገር እኮ ማድረግ እንችላለን። እቺ ልጅ ደግሞ ልጅ ነው ላልሽ ነገር ለእናቷ እኮ ቤት ገዝታለች፣ ታብታባ እኮ ብላ ለእናቷ ቤት ገዝታለች። ገብቶሽ አላ የሁልሽ ቤታ እኔ አሁን እያልኩሽ አለሁት ቡቺ ተደረቢልኝ፣ ተናገሪ እያልኳት አይደለም ግን እዛ ጋ አስገብተሻት አትለማመጫት አንቺ፣ እኛ አለንልሽ። እሷ ፎሎወር ነው ለዚህ ያደረሳት። ለጉቺ ምንላት፣ እኛ በደንብ ነው በደንብ ነው የምናሳውቅሽ። አትችለጭለጭ፣ አትፍሪ፣ እኛ አለንልሽ። ማንም ምንም አያመጣም። አንቺ እኛ ነው ምንሻለሽ። ነገ ዞረሽ የምትመጪው እኛ ጋር ነው። ዛሬ ላይ አረብ ሀገር ጥሩ ህይወት የሚገጥምሽ ከእኛ ጋር ኮንሽ ነው ባለጌ ጋር ማበር የለብሽም እቺ ባለጌ ነች ባለጌ አሁን ተቃይ ቋንቋ አልጸጸችም አስጨርሽኝ ደሞ አን ቤታ ቤታ ይችዋለሁ አስጨርሽኝ እኔ ሀያ አንድ አካውንት ነው ያለኝ ይሄ መቶ ሰባ አንደኛ አካውንቴ ነው እየተዘጋ ማለት ነው እየተዘጋ መቶ ሰባ አንደኛ አካውንቴ ነው ገብቶሻላ እኔ እዚህ ጋር እያልኩ ያለሁትኝ እሷ ልጅ ናት፣ ለሰው ሁለተኛ እድል ያስፈልጓል ይቅር መባል አለባት አለባት። ግን እቺ ባለጌ ነች፣ ይቅር የማያስብል ነገር ነው እቺ። እናቶቻችንን እህቶቻችንን የሰደበችው ነገ እኮ የኔ እኮ የሴት ልጅ የድሬድዋ ልጅ ነች ሲባል፣ አዎ ክፈቻ ይሏታል። በቃ ክፈቻ ምን ታካብጃለች ብለው እኮ በጥፊ መተዋት አስገድደው ሊደፍሯት ይችላሉ፣ በእሷ ንግግር ገብቶሻል። አ ይሄን ማሰብ አለብሽ ቤታ። ነገ ደግሞ ይሄ ኢምፓክት አንቺ ላይም ይደርሳል፣ ምን አለበይን ይደርሳል እች ልጅ ግን ወጣ፣ ቪዲዮ ላይ ግን ይቅርታ እኔ እንደዚህ ነው ምናምን ብላ አልቅሳ ነው መስራት ያለባት። ሰይፉ ሾ ላይ እንኳን ብትቀርብ ባይዘወይ በህግ ትከሰሳለች። ምንም ጥርጥር የለውም። ምንም ጥርጥር የለውም። በህግ ተከሳ ሶስት ዓመት አራት ዓመቷን እዛ እና ጊልዶ እየመጡ ያዝናናውታል፣ ማረሚያ ቤት። ምክንያቱም ሰው ልጅ ሳወራ፣ ሰው ልጅ ሲያወራ በተቻለ መጠን በተቻለ መጠን ስርዓት ሊኖረው ይገባል። ይሄ የኦሮሞን፣ የሱማሌን፣ የአማራን፣ የጉራጌን የሁሉንም ማህበረሰብ እንትን ነው የነካቸው፣ ስብእና ነው የነካቸው። እስከመጨረሻ ስታዳምጥ በመሀል ድምጻቸው ጠፍቶ ነበር። ቤታ ሰምቻለሁ። ቪዲዮ ልስጥሽ፣ ቪዲዮ ልስጥሽ

የድሬዳዋ ሴት ሳጠይቃለ ግፍት አሁን እየገባላት ነው። አየህ አሁን አንቺ ግፍት እየገባለች ነው። ጥሩ ነገር ተናገርሻ ለሷል

መዋል እንደ ሰው እደውልማ ቤ ቤታይ አምይደብር አልገባሽ። ጊፍት ጎበዝ ሞደሬተር እኮ ነው። አይ አታስገቢው ሲመን አታስገቢው በእናትሽ። አያደማምጥም እንደ ተይ። እሷም አክብራን ነው የመጣችው። በቃ አሁን ብዙ አውርተናል አይደል? ዋና ፖይንቱ ይቅርታ መጠይቋ ነው። አይ አልጨረሰችም

ሰውን ይሄ ሁሉ እያልሽ ሰው እንዳውም እንዳይቆም ነው አሁን እንደዚህ ሲል ቱግን ያደረገኝ ይሄ ትክክል አይደለም እኔ ግን እንደ አነጋገሯ ትክክል ነው እያልኩ አይደለም ለምን መጨረሻ ላይ ከሰማሻት እንዳውም ምን አለች ወደ አዲስ አበባ ስመለስ ደስ አላለኝም ድሬዳዋ በጣም ነው የሚመቸው ምናምን ከዚህ በፊትም ጥሩ ነገር ምናምን ስትናገር ነበረ እና እኔ ከቃላት ከቃላት ይሄ እንዴት ነው አንዳንድ ይሆናል አይደለም ተቆጠበች ካለማውራት። ከዚያ የተወሰነ እንዴት ነው የተናገረችው ነገር ስለሆነ፣ ከዚህ በፊት ስለ ድሬዳዋ ጥሉነት ጥሩነት ስታወራ ተመችቶኛል፣ ከኔ ጋ ሁሉ እንትን ብላለች። ድሬ ምናምን ምርጥ ሀገር ነው ምናምን። ኢቨን እዛው ቪዲዮዋ ላይ ራሱ የተናገረችው ላይ መመለስ አስጠላኝ፣ ወደ ድሬዳዋ ይመቻል ምናምን እያለ ስትናገር ያችን እንዴት ነው ለፈን ምናምን አድርጋ ግን እንዲህ የሚደርስብኛል ብላ አይመስለኝም ማንም ሰው ትልልቅ አካውንት ሲኖርሽ በዚህ ደረጃ መናገር የሚፈልጉ አይመስለኝም። ከዚህ በፊት የደረሰባትን ታውቃለች። የሆነ ቪዲዮ ሰርታ ይቅርታ ወታ እንዴት እንዳለ ታውቀዋለች። ከአፏ የመጣ ነገር ነው እና ወታ ቪዲዮ ሰርታ ይቅርታ ብጠይቅ ምንም ለእሷ የሚጎዳት የለም። ከዛ በተረፈ ግን ትከሰስ ትገደል ምናምን እኔ ማለት አልችልም፣ አላቅም። ህጉን አላቅ። እኔ ማነኝ? እኔ ስንት እኮ ስራ እሰራለሁ። እኔ ማነኝ? ግን ይቅርታ ግን ለራሷም የተናገረችው ነገር ጥሩ አይደለም ነው እንጂ ከዚህ በላይ ስሚኝ፣ ቤትዬ የእውቀት ችግር አለባት። የእውቀት ችግር ማለት አለባት እንዲያውም ስርዓት ባለው መንገድ ግን፣ እራሷ የሚከፍት ደስ አይልም ብዙ ደጋፊ ስለማይ

ከዛ በላይ ለማንኛውም ዋና ፖይንቱ ቪዲዮ ሰርታ ይቅርታ ብጠይቅ አሪፍ ነው። እንደ ስሜት ደግሞ እንደ ድሬዳዋ ልጅ ሆኔ ስታስቢ ደግሞ ያደረገችው ነገር በጣም ትክክል አይደለም። እዛኛው ቤት ይቅርታ ስጠይቅ ለፈን አይደለም እንደ ምናምናን ብላ ነው ነቅላ ወጣችሁ። እሱ ፓርት ነው። ይሄ መልጠ ደሞ ነው። እሱን አላየሁም። ምን እግዚአብሔርን አላየሁም። ቤትዬ ስምኝ ውዴ፣ ይኸውልሽ እኔ አድናቂሽ ነኝ። ጎበዝ ልጅ ነሽ። አንቺም ግን ቢሆንም አንድ ነገር ነው የተቀየምኩሽ ነገር አለ። ምንም ቢሆን አድናቂሽ በሆኑም ዛሬ ተቀይሜሻለሁ። እንደ ሀገር ጉዳይ ምንም ትሁን ምንም ትሁን፣ እቺ አይኗ ውስጥ ጣት ገብቶ ጣት የወጣው እቺ ስምኝ ገብሩ የምትባሏ አይ ልነግርሽ ነው፣ እኔ መናገሬ ነው። እኔ ስድብ እንኳን አላውቅም፣ ያው ግጥም እየገጠምኩላት ነው እና አይኗ ውስጥ ሁለት ጣት የሚገባ አምስት ጣት የሚገባባት የድሬዳዋን ሴቶች ያወረደች ሴት እኛ እኛ ምርጦችን ያወረደች ዱቄታ፣ እቺ ሜካፓም፣ እቺ እንጨት ሕዝቡን ወታ ይቅርታ ማለት አለባት። ከአን ያም ማን ነው ስሙ፣ ፍኖቴ ነው ፍኖቴ የምትሉትም ልጅ አልቅሶ እንደዚህ ሰው ያረገውን ሕዝብ ይቅርታ መጠየቅ አለባቸው። በቃ ምን ፌመስ የሚሆኑ አይፈመሱ የራሳቸው ጉዳይ። ምንድን ነው? ህዝብ ነው መጀመሪያ የሚቀድመው። ስለዚህ ወጥተው ይቅርታ መጠየቅ አለባቸው። ሶስቱ ነው የምለው። ቤትዬ አንቺ ምንም አትናገሪ፣ ችግር የለውም ግን እንደ ሀገር ጉዳይ አለምና፣ እኔ እንዳሁን ቅድምም ብዬ እንዳለፍኩ ልንገርሽ። እኔ እንደ ትልቅም እኔ እንደዚህ ደረጃ ምንትን ያላለ አልመሰለኝም። ለምን ያሁን ምንድን ያልኳት እንዳሁም ሺቲ ለብሰው እንደዚህ እምቢ ይላሉ እንዴ? እሷም እኮ ድሬዳዋ ሄዳ ሺቲ ለብሳለች። እሷም እምቢ አላለችም። ሰታለኝ ያልኩት ጎበዝ በቃ እኔም ብያለሁ። ስንት ሰው ግን ይሄኛውን ትግ አንቻውን እሱ ልጅ እነዚህ በሚሉ ትገደል፣ ሶስት ወር ትታሰር በሚሉ ተስማምለሽ እንዲህ ሄደ። አይ አይ አይ፣ የመገደሉ ምናምኑ አደኛም ሰው ነን ሰው አይነን ያ አይደለም ቤትዬ። ግን ነገም ለሌላ ሰው ለሌላ አፍ ትሰጠናለች፣ ተስተሰጠናለች እንጂ መሆን አለባት ለማለት ነው። ገባሻደ ዛሬ እሷ እንዲያ ብቻ፣ ነገም ሌላ ትላለች ነው። ኤኒዌይ ሌላም ሰው ይደግመዋል እና ክብራችንን ለምን ታወርደዋለች? ወጥታ ይቅርታ ከዚህ በፊት ለዛ ቪዲዮ ሌላ ቪዲዮ ሰርታ ይቅርታ እንደጠየቀችው አሁንም ቪዲዮ ሰርታ ይቅርታ ተጠይቅ፣ ለሷ ለ እንትና ብላ ያ ቪዲዮ በጣም ብዙ ብዙ አንዴ ደግሞ ተናግረዋለች። ድሬዳዋ ሄዳለች። የፍቅር ሀገር ነው። ጥሩ ነው። ላይክ ታውቀዋለች በደምብ። እኔ መዘርዘር አይጠበቅብኝም፣ ግን በቃ ወታ ለራሷም በቃ ህዝብንም ስህተት ከሆነ በቃ ይቅርታ ብላ ማለት ነው። እንዴ ተሳዳቢ አይደለሁም ቤትዬ። ተሳዳቢ ያረገችኝ በጣም ቆረቆረኝ። እኔ ድሬ በልቼባታለሁ ጠጥቼባ አድጌበታለሁ። ኤኒዌይ ድሬዳዋን በጣም ነው የምወዳት። ጅጅጋን የተወለድኩት ግን ሀረር ነው ያደግኩት ግን ድሬዷ ደግሞ በቃ ግማሽ አመታት ኖሬ አለው እና መነካቷ ቆርቆሮኝ በጣም ስድቡ ራሱ ኬት እንደመጣልኝ ዛሬ ይቅርታ አድርገኝና እኔ አልሳደበም። ያው ብዙዎቹ የሚያውቁኝ በመምከር ነው ቤትዬ እና ዛሬ ኬት እንደመጣልኝ ራት አልበለው ብታይ፣ ውሃ አልጠጣው እንዴ ምንድን አለብኝ ነው? መታ አው ጃኒ ተብዬዋ እኛ ጃኒም ቱም ጅኒም አናቅላትም ማናቀላትም። እቺ እንደው እኔ ብዙ ነው የምለው። ዛሬ ጅብ ጋላቢ ምን አባቷ ነው ከድሬዳዋ ሴቶች የምትፈልገው? በቃ ቤታዬ፣ ይቅርታ እንደዚህ ስላልኩኝ እንግዲህ ስሜታዊ ሆኜ ነው፣ ነርቨስ ሆኜ ነው፣ ሆቶ ሆኜ ነው። ሶሪ ብዬ ሻል ምንም አላልሽኝ እኮ ልጁ። አንድ ልብ ሞዴሬተር ቢሰጠኝ ይሄው ጊፍት ገባልሽ። ዝም ባዩ እሱ ዝም ባዩ፣ ቤትዬ፣ እሱ ዝም ባዩ። አንድ አምስት አንድ አምስት ሲኒ ቡና ጠጥቶ ነው ዝም ባዩ። ጥጅብር ብሎበታል እና በቤት ታይ ነው በጣም ነው። በዚህ አጋጣሚ አድናቂሽ ነን። አስተዋይ ልጅ ነሽ። እኔ ጽፍላታለሁ እኔ ጽፍላታለሁ ይን ላይክ ኢትሶ ምንም ነገር አይደለም። ስሚ ስሚ ነን በደምብ አድርግሽ እኛን ነን እኔም ማለው አለው በዱላም ባይሆን ስለዚህ

ፎሎ አርግኝና፣ እንትንት ያለሽ። አዎ፣ እስኪ አንድ ቁጥር ይጻፍልኝ ቤትዬ። በዚሁ ደግሞ ፎሎ አርግና፣ አድናቅሽ ነኝኛ። እየሰማሽ ነው። ኧረ አንቺ ልጅ አልቻላትም ዛሬ። ፎሎ መልሽ፣ የኔ ፎሎ መልሽ ነው። አዎ አየ እዚህ ነው ሃ በስ ቤታ፣ እኛ አንቺንም ጉቺንም ተሳደቡልን። አይደለም እኛ በስድብ አይደለም እንታወቅ። አመሰግናለሁ። እኛ የፈለግነው ምንድን ነው ቤታ፣ አንቺ ኳርነሽ ምን ይናቀኝ። አዎ አዎ ገብቶኛል። የፈለግነው እኛ ምንድን ነው በኃይለ ቃል ይሄ ነገር ለሌላ ሰው እንዳያዳግም ጆከር እኔ ብሳደብ ኖሮ ማንም እኔ ላይ አይናገረኝ። ማን ስለሆነ ድሬዳዋ ልጅ እኮ ፈርቶ ኖሮ አያውቅም። ናሆማ እድሉን እስተውስቲ እኛ አሁን ጃኒ ላይ የተነሳ ነው ነው ያበላትን እጅ ስለለከሰች ነው እንጂ ኮ ጆከር አሁን ወጥቶ ቢለፈልፍ ቢሳደብ እኮ አዞር ብላ እናየው። ምክንያቱም አልሄደማ፣ ማህበረሰቡ አልተቀበለውም፣ አያውቃትም ድሬዳዋል። ስለዚህ ምንም አይተነው የምናልፈው። እሷ ግን ሄዳ ሺቲውን ለብሳ እንደት ነው ለምን ጠየከኝ ብላ ነው እንዳውም የምትናድረው። ድሪሯ ልጅ ገልባ ነው የምትሰጠው አደባባይ ላይ የምትሰጠው ፋራ ናችሁ አለች። ፋራ ናችሁ። አይ ሻይ ይዘብየን እንደደን አባቱ ፋራ ናችሁ። ባለፈው አሁን ቤታ ካይሻት የ ወይ የቤ እንትና ካይሻት እሺ፣ ቆያ ያወራው አይል እድል ቆይ ጠብቂ። ጆከር ጥራ ጂጂ አልሰደበቻትም። አይተሻት ከሆነ ቤት አይዛኔ ለምን ቪዲዮን ሃይድ ያርክሽ ስላለቻት ብቻ ተንቀጥቅጣ አልቅሰ ነው። ኢሚዲየትሊ ቪዲዮን ካልመለሽ ታያለሽ። ሃይለ ቃል ነው እንጂ ኛ የፈለግ ነው ጥንካሬያችንን ማሳየት እንጂ ኛ በስድብ አይለም፣ ሰውን የምንመልሰው የሳስተን ሰው በስድብ አይለም። ተመልሹ እኔ ባገኛ በአንድ ጥፊ ያላጥፋት አለው። እዚሁ ሸገር ሱ አለው አዲስ አባ ውስጥ በስድብ አይለም። ከምር ወላይ በአገሬ ቀልድ የለም በድሬዷዋ ቀልድ የለም። ማን ቀልድ አለ ና ና ናሁን ማውራ ናሁን ወይ ሰላም ናቸው ዘበል ዘበል ምን ምን አወራው? ያው የድሬዷ ሰው አንተና ጃኒ እና ማን ነበር የሆነ ልጅ አለ እኮ ምን አልኩኝ እኔ ያልኩትን ንገረኝ እስኪ ያው አንተ ከቺክ ጋር እንደነበርክ እና እንደ ማሽጓጠጥ ነገር አድርገሃል አይ እንደዛ አላልኩም ያው አንተ ጋር ዝም በይ ነው መጀመሪያ ወሬ የተነሳው ማለት ነው በእንትን ነው ድሬዷ በጣም ናፍቆናል እና ድሬዷ እንሂድ፣ የሚቀጥለው ሳምንት ድሬዷ ለምን አንሂድም በሚል ነው ወሬ የተነሳው። ገና መጀመሪያ ማለት ነው፣ ቪዲዮ ሲጀመር። ፖስት የተደረገው ቪዲዮ የተቆራረጠ ቪዲዮ ነው፣ ባይዘው ይልሽ። ጃኒ የሆን ነገር ስትናገር እኛ ስንስቅ አድርገው ፖስተው ነው ነው የፖስተት፣ ቆራርጠው ነው የፖስተት፣ ሆን ብለው ማለት ነው። ይሄ ነገር የሆነው አንድ ወር ከአንድ ሳምንት ነው ምናምን በፊት ነው የሆነው፣ ባይዘው ይሄ ነገር ማለት ነው። እና የተነሳውም እኛ ድሬዳዋ መሄድ እንደምንፈልግ እና እንደናፈቀን አድርገን ስናወራ ነው የሆነው ሁለተኛ ነገር ደግሞ እኔ ያልኩት ነገር የለም ምንም ያልኩት ነገር የለም ሲጀምር ገብቶሻል ግን ቪዲዮ ሄኒ ድሬ ምናምን የሚባለው ልጅ ጋርም የሰራው ቪዲዮ ላይ መሄደን ቅድም እዛ የሊቢያ እያሰባሰቡ ነበረ እነሱ ጋርም ሄጄ ነግሬያችኋለሁ እኔ ሳላውቅ ካስከፋዎችሁ በጣም ይቅርታ። ግን እኔ ድሬዷ ባይዘውኝ በየአስር ቀኑ በየሁለት ሳምንቱ በጣም የምወደው ሀገር ስለሆነ ማለት ነው። ገብቶሻል ሰው ግን ጥሩ ጥሩ ነገሩን ስለማይፖስት ነው እንጂ እኛ ያለውን በጣም በጣም ብዙ ነገር አውርተናል። ሲጀመር ገብቶሻል። በጣም የምንወደው ሀገር ነው። እኔ ራሴ ከዛ በኋላ እኔ ድሬዳዋ ልጆችና ድሬዷ በጣም የምወዳት ሀገር ነች። ድሬዷ ምክንያቱም ትመቸኛለች ብያለሁ። ነፃ የሆነ ሀገር ስለሆነ ይመቸኛል። ለዛ ነው በየሁለት ሳምንቱ የሚሄደው። እሺ ቆይ እስኪ እኔ ደግሞ አንዴ ላናገር እና እሺ፣ አንዴ እኔማ በጣም በጣም ነው በጣም በጣም ነው የወረድኩብህ። ያው መቼም እኔ ስድብ አስተምራችሁኛል። ዛሬ እኔ በመካሪ ነው። ኤኒዌይ ኖ ኖ ኖ፣ ጃኒ እዛ ስትሄድ አንድ አምስት ስድስት ሰው መቼም ሳይቀምሳት አይቀርም። እዚህ ጋር የድሬዳዋ ሴቶች ውድ ናቸው። ቢያንስ ፊቲ ብንለብስም ባህላችን ነው።